ሰላም ጓደኞቼ፣ እንደምን አላችሁልኝ? በያላችሁበት ሰላም ትሆኑ ዘንድ እኔ ጓደኛችሁ ሀና ወንድምስሻ ተመኝቼላችኋለሁ እንግዲህ ጓደኞቼ ዛሬ ከመግቢያው እንደተረዳችሁት ምን ይዤላችሁ እንደመጣው ሳይገባቸው አይቀርም ከዚህ በፊት የመልካምን ታሪክ የተከታተላችሁ ብዙዎቻችሁ ታውቁታላችሁ መጨረሻዋ ከምን ደረሰ ላላችሁ ይኸው የመልካምን የሰሞኑን የፍርድ ውሳኔ እንደዚህ ይዤላችሁ ቀርቤያለሁ እንድትከታተሉት ጋበዝኳችሁ ከዚህ ቀደም ፖስት አድርጌው የነበረውን የመልካምን እጅግ የሚያሳዝን ታሪክ ብዙዎቻችሁ ተከታትላችሁታል። መልካም ነገር እንዲገጥማት የተመኛችሁላት፣ የእሷን ታሪክ በመስማት የተማራችሁበት አላችሁ። እንደምታስታውሱት መልካም በጣም በምትወዳት ጓደኛዋ ሙሉ ኦሪጂናል ዶክመንቷን እንድታስቀምጥላት ብትሰጣትም እዚህ ደረጃ ሊያደርስ በማይችል ጊዜያዊ ግጭት ግን ጓደኛዋ የመልካምን ማንነት የሚገልጸውን ዶክመንት ለፖሊስ አሳልፋ በመስጠቷ መልካም የመኖሪያ ፈቃዷ እንደተነጠቀችና ችግር ላይ እንደነበረች ሰምተናል። ቀጣይ ህይወቷ ግን ከምን ደረሰ ላላችሁ፣ እኔም የእሷን የፍርድ ውሳኔ ልክ እንደናንተው በጉጉት ስጠብቅ ነበርና ጉዳዩ ከምን እንደደረሰ መልካምና አብረዋ ሲሯሯጡ የነበሩ ጓደኞቿ እንዲህ አጫውተውኛል። ተከታተሉት። ይሆናል ብዬ ያልጠበቅኩት ሆነ። ሌላ ህይወት፣ ሌላ ዓለም። ብዙ ስቃዮችን አሳለፍኩ። ታሪኬን ሰምታችሁታል። ሀና ባቀረበችላችሁ የእኔ ህይወት ገጠመኝ ዙሪያ የሰጣችሁኝ አስተያየት እንድበረታታ አድርጎኛል። በጸሎታችሁ ያሰባችሁኝ ባዘንኩ ጊዜ እንዳዘናችሁ ሁሉ ዛሬ በደስታዬ ጊዜ ደስ ስላለኝ ደስ እንዲላችሁ ይሄው የደስታዬን ዜና በሀና በኩል ስሙት ትላችኋለች። መልካም ጉዳዋ ከምን ደርሶ ይሆን እንዲህ ያለችው? ታሁንም ተከታተሉት። ሀገሬ ኢትዮጵያ እያለሁ ሀዋሳ ዩኒቨርሲቲ ድግሬን ጨርሻለሁ። ኢሮፕ ከመጣሁ በኋላም ከመንግስት የምረዳው የማገኘው ምንም አይነት ገንዘብ የለም። የሀገሪቱ ህግ የሚፈቅደውን ያክል ሙሉ ሰዓት ስራ ሰራለሁ። ምንም እንኳ የእንጀራ ነገር ሆኖ እውነተኛ ማንነቴን ስሜን በመቀየር የመኖሪያ ወረቀት ባገኝም ያ ሁሉ ግን ልፋቴ በመወዳት ጓደኛ አማካኝነት ከንቱ ሆኗል። እሰይ ለበጎ ነው። በወቅቱ ታሪኬን የሰሙ ወገኖቼ ጠበቃ በመያዝ ከጎናቸው በማድረግ እስከ መጨረሻው ሲሯሯጥልኝ የነበሩ የሃገሬ የወንዜ ልጆች ጉዳዬ ከዳር እስከሚደርስ ለጠበቃ እጅግ ብዙ ገንዘብ በማሰባሰብና በመክፈል ጉዳይን ከዳር አድርሰውልኛል ትላለች። መልካም በደስታ ስሜት አሁንም ትናገራለች። ጓደኞቼ እንኳን እሱ አይደለችም። እኔ ከደስታ ብዛት ይኸው እንደዚህ ማንበብ እንኳን አቅቶኛል። እንግዲህ እነዚህ የአገሬ ልጆች ቤተሰቦቼ ከእኔ የለመዱትን እንኳን ገንዘብ ሳይቀር እንዳይቋረጥ በማድረግ ለቤተሰቦቼ እየላኩ እረ ምን አላደረጉም ብቻ የእነሱ ውለታ እግዚአብሔር ይክፈለው ትላለች። በመጨረሻም የሀገሪቱ የፍርድ ቤት የመጨረሻ ውሳኔ እንዲህ ነበር። መልካም የነበሯት ዶክመንቶች፣ እጅግ በጣም ጥሩና አመርቂ የትምህርት ማስረጃ፣ እንዲሁም ከመጣችበት ጊዜ ጀምሮ ስራ በመስራቷ ስሟን የቀየረችበትን ማስረጃ ምክንያት በጓደኞቹ አማካኝነት በማቅረቧና ሌሎችም አሳማኝ ዶክመንቶችን በማዘጋጀት በፊት ስሟን ቀይራ ያገኘችውን ወረቀት ተነጥቃ በትክክለኛ ማንነቷ ጉዳዩዋ ታይቶላት የመኖሪያ ፈቃዷ ተሰጥቷታል። በጣም ደስ ይላል። ወደፊትም በነበራት የትምህርት ደረጃ ተምራ ህይወቷን መለወጥ እንድትችል የሚያደርግ የማበረታቻም መልእክት ተነግሯታል። መልካም እንደ ስሟ መልካም ነችና በእነዚህ መልካምና ደግ የሀገር ልጆች ፍጻሜዋ ያማረ ሆኗል። እሰይ እኔም የእሷን ፕሮግራም ወደ እናንተ በማቅረቤ እጅግ በጣም ደስ ብሎኛል። አዝ ነው አንገታቸውን የደፉ ሰዎች ቀና ብለው እንዲሄዱ የሚያደርገው አምላክ እንደ ሰው አይደለምና እግዚአብሔር ይመስገን። ጓደኛዋስ ምን ተሰምቷት ይሆን? መልካምስ ከበፊቱ የተሻለ ነገር ተሳካላት? ለመልካም እዚህ መድረስ ጊዜያቸውን፣ ገንዘባቸውን እንዲሁም ሀሳባቸውን ከጎኗ በመሆን የረዷትን ስማቸውን ጠርቼ እንዳመሰግንላት ስለጠየቀችኝ ሰለሞን ይማም፣ ሰናይት ሰምሃል፣ ይሳቅና ሌሎቻችሁም ያደረጋችሁላትን ትልቅ የህይወት መስዋዕትነት አመስግናለች። እኔም ሳላመሰግናችሁ አላልፍም። እንደዚህ አይነት ደግ ወገኖቻችንን ከጎናችን አያሳጣን። እህታችን መልካም ከአንቺ ብዙ ነገር እንተምረናል። ያንችን የህይወት ገጠመኝም ወደ እኔ ፕሮግራም ተከታታዮች እንዳቀርብ በሙሉ ፈቃደኝነት ስለፈቀድሽልኝ ከልብ አመሰግናለሁ። የወደፊት ቀጣይ ህይወትሽ የተሳካ ይሆንልሽ ዘንድ እኔ እምመኝልሻለሁ። እንግዲህ ጓደኞቼ መልካም የደረሰባት አሳዛኝ ታሪክ ሙሉ ለሙሉ ተስተካክሎላት ህይወትን እንዳዲስ ጀምራለች። እንግዲህ የዛሬን አበቃው። በጎ መስራት ለራስ ነው። ስለዚህ ሁላችንም ከኔ ጀምሮ በጎና መልካም ነገርን ለወገኖቻችን እናድርግ። የዛሬን አበቃው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም ሰላም ቆዩኝ። ኢትዮጵያ ሀገራችንንና ወገኖቻችንን እግዚአብሔር ከክፉ ነገር ሁሉ ይጠብቅልን፣ አሜን። ሀና ወንድምስሻ